ያንተ ውዳሴ ያንተ ዝማሬ በልቤ ሞልቶ እንዲፈስ ባፌ ሰተኝ። ውድ ተመልካቾቻችን፣ እንግዲህ ሳምንት ከዛም በፊት በነበረው ቆይታችን በጣም መልካም ጊዜ ከምንወደው ወንድማችን ነቢይና ኢንጂነር ሄኖክ ጋር ጥሩ ቆይታ አሳልፈናል። ዛሬ የመጨረሻው ክፍል ላይ ደርሰናል። እንግዲህ በጉጉት እየጠበቃችሁ እንደሆነ ይህንን አስባለሁ። ጌታን ስለ ሁሉም ጅግ አድርጌ አመሰግናለሁ። እንግዲህ በድጋሚ ጌታን ስለ አንተ በጣም አመስገን እፈልጋለሁ። ነቢዬ ጌታ ይባርክ። በጣም በጣም ብዙ ጠቃሚ ምክሮችና ሀሳቦችን የነገርከን ነውና እንግዲህ ዛሬ በመጨረሻው ክፍል ላይ አንዳንድ የምናነሳቸው ነገሮች አሉና፣ አንዱ የመጀመሪያው ፕሮፌሽንና አገልግሎት ወይም ስራና አገልግሎት በፕሮፌሽናል ደረጃ የምንሰራውን ስራና አገልግሎትን እንዴት ነው ማስኬድ ያለብን? ብዙ በተለያዩ ፕሮፌሽኖች ውስጥ ያሉ ጌታን እያገለገሉ ያሉ ሰዎች አሉ። እንዲሁም ደግሞ ያው በአገልግሎት ላይ ደግሞ ብቻ ተሰማርተው በዚህ አቅጣጫ የጌታንም ስራ እየሰሩ ያሉ ሰዎች አሉ። ግን በሁለቱም አገልግሎት ላይ ላሉ ሁለቱንም አንድ ላይ ሊያዙ ወይም በስራውም አለም ብቻ ያሉ ወይም ደግሞ በአገልግሎቱም ጋር ያሉ ሰዎች አሉ። ይህንን እንዴት ነው ማጣጣም የሚገባን? ያው ከአንተ ህይወት ብዙ የምናየው ነገር አለ። ጠንክረህ ስራህንም እየሰራ እንደገና ደግሞ አገልግሎቱም ላይ በደንብ እያገኘን ነው እና ይህን እንዴት ነው ማድረቅ የሚቻለው የሚለውን በጣም ጥሩ ጥያቄ ነው ያነሳልኝ። እግዚአብሔር ባርክ ፓስተር። እንደው መጀመሪያ የእግዚአብሔርን እርዳታ በማድነቅ ልጀምር። በእኔ ህይወት ስራውንና አገልግሎቱን በጥሩ ሁኔታ እንዳስኬድ የረዳኝ እግዚአብሔር ነው እና እግዚአብሔርን በጣም አመሰግናለሁ። ብዙ ነገሮች ከኔ የማይምሮ በላይ ስለሆኑ እሰራለሁ። በጣም ኃላፊነት ላይ ነው ያለሁት። የምኖረው ደብረዘይት ነው፣ የምሰራው አዲስ አበባ ነው። ቸርቼ ደብረ ዘይት ሙሉ ወንጌል ነው። ከዛ ብዙ ቦታ እዞራለሁኝ በአገልግሎት እና በአንድ ቀን ውስጥ 24 ሰዓት ብቻ ያለኝ እስከማይመስል ድረስ ነው እግዚአብሔር በጣም የረዳኝ። ስራ አለ፣ አገልግሎት አለ፣ ቤተሰብ ማስተዳደር አለ፣ እረፍት ደግሞ አለ፣ ለራስ መጸለይ፣ ማንበብ፣ ማሰላሰል አለ። እና እኔ በጣም እንደ ሰው ትኩረት የማደርገው የጊዜ አጠቃቀም ላይ ትርፍ ጊዜ እንዳለኝ አላስብም ነገሮችን ቶሎ ቶሎ መስራት እንዳለብኝ ነው ማስበው ሁል ጊዜ ስለዚህ ስራዬም አገልግሎቴ ነው ቤተሰብ ማስተዳደርም አገልግሎቴ ነው ራሴን መንከባከብም አገልግሎቴ ነው መንፈሳዊ ነገርም አገልግሎቴ ነው ብዬ ነው የማምነው ስለዚህ ለሁሉም ጊዜ መመደብ እንዳለብኝ ስለማቅ በስተሰጠኝ አይምሮ አስባለሁ። ምን ያህል ጊዜ ለሥራዬ ልስጥ፣ ምን ያህል ጊዜ ለአገልግሎቴ ልስጥ፣ ምን ያህል ጊዜ ለቤተሰብ ልስጥ፣ በአይምሮ አስባለሁ። ለእንቀልፌ ምን ያህል ጊዜ ልስጥ አስባለሁ በአይምሮ እና እሱን እያቀድኩ እየጸለይኩ ነው ማስኬደው። በዚህ መሃል ያየሁት ነገር ምንድን ነው አንደኛ ስራ መስራት ጸጋን አይከለክልም። ምናልባት ሙሉ ጊዜያቸውን ሰጥተው እንደሚያገለግሉ ሰዎች ሰፊ የጸሎት ሰዓት ላይኖረኝ ይችላል። ሰፊ መጽሐፍ ቅዱስ እንማጠናበት ጊዜ ላይኖረኝ ይችላል። በተሰጠኝ በመመድባት ጊዜ ምናልባት በቀኑስ ሶስት አራት ሰዓት መጽሐፍ ቅዱስ ሊያጠና ይችላል አንድ አገልጋይ እኔ አስራ አምስት ደቂቃ ሊሆን ይችላል ማጣ ነው። ያ አገልጋይ በሁለት ቀን የሚጨርሰውን ጥናት እኔ በሁለቱ ወር ሊሆን ይችላል የሚጨርሰው። ግን በቃ በደረስኩበት ነው የምመላለሰው። ያቺን የአስራ አምስቷን ደቂቃ እንትኗን በህይወቴ እየተገበርኳት ከዛ ለሌሎችም እያካፈልኳት እኖራለሁ። የግድ ባንዴ ረጅም ነገር ማካፈል አለብኝ ብያለ አልወጥርም ራሴን። እንደዚህ ራሴን አላጭናንቅም። ስለዚህ በተሰጠኝ በጥቂቷ እያገለገልኩ እየሰራሁ ቤተሰብ እያስተዳደርኩ ራሴን እየተንከባከብኩ እቀጥላለሁ። በዚህ ነው እማምነው እንጂ ሁሉን እርግፍ አድርጌ ትቼ በቃ ዛሬውን የሆነ ነገር ላድርግ የሚል ነገር የለኝም። ያንን የማስብበት ምክንያት ምንድነው፣ የእኔ አገልግሎት ብቻ አይደለም፤ ሁሉን ፍጹም የሚያደርገው የእኔ የፓስተር ዳኒ፣ የሌሎች ወንድሞች፣ እናቶች አገልግሎት ተደማምሮ ነው ቤተክርስቲያን ወደ ፍጹምነት የሚያመጣት። ስለዚህ ብቸኛ አገልጋይ ነኝ ብዬ ስለማላስብ ኦቨርናይት ሁሉን ነገር ላድርግ የሚል ሀሳብ ስለሌለኝ አልጨነቅም። ለጌታ ካለኝ ጊዜ የሚገባውን ጊዜ ለመስጠት እጣጣራለሁ። ስራዬም አገልግሎቴ ስለሆነ ለስራ የምሰጠውን ጊዜ ለጌታ የሰጠውን ነው ብዬ ነው እንጂ ለስራ የምሰጠው ጊዜ ለስጋ አይደለሁ ምለው አይደለም። ስራዬም በስራ ቦታ የምጠቅማቸውም ጌታን እኮ እያገለገልኩበት ነው። እግዚአብሔር በሚሰጠኝ ገንዘብም ጌታን እያገለገልኩበት ነው። ስለዚህ ጊዜ አጠቃቀም ላይ ነው ትኩረት አድርጌ የምሰራው እና ለሰው ሁሉ ጊዜውን በአግባቡ እንዲጠቀም እመክራለሁ። አሁን በምድራችን ላይ ሁለት ጽንፎች አሉ። ሰው በጣም ማገልገል ከፈለገ ሙሉ ጊዜ መስጠት አለበት የሚል አንድ ነገር አለ። ሌላኛው ጽንፍ ደግሞ ቤተ ክርስቲያን ላይ ጥገኛ ለመሆን ነው እንዴ? ለምን ደግሞ ሰው ሙሉ ጊዜ የሚሰጥ የሚል ደግሞ መስራት አለበት የሚል ሌላ ጽንፍ አለ። በእርግጥ ሰው ሁሉ እንደተሰጠው ነው። እኔ ምን የሚል አቋም አለኝ? አንደኛ ስራ አገልግሎት አይከለክልም፣ አገልግሎትም ደግሞ ስራ አይከለክልም። አንዳንድ ሰው እኔ ሌዋዊ ነኝ ምንም ስራ በእጅ አልነካም የሚል የገጠመኝም ሰው አለ። የሆነ ስራ ስነካ ጌታ ቀስፈኝ የሚል የገጠመኝም አለ። አሁን እኔ በግሌ በዚህ አላምንም። አይደለም አገልግሎት ጌታ ኢየሱስን የምከተለው በፈቃዴ ነው። በቃ ገብቶኝ ወድጄ ፈቅጄ አምላኬ አዳኜ ጌታዬ ብዬ የምከተለው ፈቅ ፈቅጄ ነው። አገልግሎት ከሱ ቀጥሎ የሚመጣ ነገር ነው ጌታን ለመከተል ፈቃድ የተጠይቆ ለማገልገል ጆሮዬን ጎትቷል። ጌታ የሚያመጣኝ የነፃ ፈቃድ አምላክ ነው። ጌታ ግን ጌታ እሱን የማገለግልበትን መንገድ ሊመርጥልኝ ይችላል። ሙሉ ጊዜ ስጠኝ ግማሽ ጊዜ ስጠኝ በሚል መንገድ ላይሆን ይችላል። ግን ጌታ በእኔ የጀመረው ስራ ሙሉ ጊዜን እየጠየቀ ሲመጣ ስራው ራሱ ሙሉ ጊዜን እየጠየቀ ሲመጣ ነው እየተወረሱ መምጣት ያለብኝ ብዬማ እንጂ፣ ጌታ ሙሉ ጊዜን ስጥ ብሎኛል ብዬ በሳምንት አንድ ቀን ብቻ የማገለግል ሌላውን ቀን ስራ ፈትቼ ምክርም ከሆነ ይሄ ከጥቅሙ ጉዳቱ ያመዝናል ብዬ አስባለሁ። ስለዚህ ስራው ራሱ ይውረሰን፣ ስራው ራሱ ጊዜያችንን እየወሰደ እየወሰደ እየወሰደ ይሄድ የሚል ሀሳብ አለኝ። የሚሰሩ ሰዎችም ደግሞ በቃ እኔ የተመረጥኩት አስራት ለማስገባት ብቻ ነው የሚል አቋም ባይኖራቸው። በእያንዳንዳች ላይ እኮ ነው የእግዚአብሔር ጸጋ ያለው። በፖለቲከኛው ላይ እግዚአብሔር ጸጋ አለ። በነጋዴው ላይ እግዚአብሔር ጸጋ አለ። በኢንጂነሩ፣ በዶክተሩ ላይ እግዚአብሔር ጸጋ አለ። ስለዚህ የሚሰሩ ሰዎችም ለምንድን ነው ቸርች ገብተው ማያገለግሉት? ማገለገልኩ አለባቸው። አንዳንዴ አያለሁ፣ በቃ አስራታቸውን ራሱ በልጆቻቸው እንኮዛ ውስጥ አስገቡ ብለው ፖስታውን ይሰጣሉ እንጂ ፌሎውሺፕ በደንብ አያደረጉ ፕሮግራም ተካፍለው እንደጨረሱ ሹልክ ብለው ነው የሚወጡት እና እኔ የእግዚአብሔርን ቃል የማስተማር ወይ የመጸለይ ሌላ ጸጋ አለብኝ ብለው ብዙዎቹ አያምኑ። ቤተክርስቲያን ብዙ አገልጋይ ያስፈልጋታል። በጣም ብዙ አገልጋይ። ስለዚህ የሚሰሩም ማገልገል አለብኝ፣ በዚህ ቤተክርስቲያን መደገፍ አለብኝ ብለው ማመን አለባቸው። ሙሉ ጊዜያቸውን ሰጥተው የሚያገለግሉም ሰዎች አገልግሎቱ ጊዜያቸውን ይጠይቃቸው ካልሆነ ጎን ለጎን እየሰሩ ቢያገለግሉ በቤተክርስቲያን ላይ ሸክም አይሆኑም። እንደገና ደግሞ አይፈተኑም። በአንዳንድ ነገርም ኑሮ እኮ ይፈትናል። ገንዘብ ማጣት ይፈትናል። ቤተሰብ ማስተዳደር በጣም ይፈትናል። እና እየሰሩ ኑሯቸውን እየደጎሙ የጌታን ስራ ቢሰሩ ኃጢአት ነው ብዬ አላስብምና ባላንስ ቢደረግ አንድ አመለካከት ግን አርሜ ማለፍ የምፈልገው አንዳንዶች ቤተክርስቲያን ላይ ሸክም ከመሆን እየሰራ ብታገለግል አይሻልም? የሚልም እንትን አለች። ቤተክርስቲያን ግዴታዋ እኮ ነው ማለት። ቤተክርስቲያን ነች መስጠትን መባረክን ቀዳሚ ሆና ማሳየት ያለባት። ቤተክርስቲያን የሚሰጣት ብቻ ሳትሆን የምትሰጥ መሆን አለባት። ስለዚህ ሙሉ ጊዜውን እንዲሰጥና እንዲያገለግል ጌታም የተናገረው አገልግሎቱን ሙሉ ጊዜውን የፈለገ ሰው አሁን ቸርች ላይ ጥገኛ ሊሆን አይባልም። መባል ያለበትም እንደሱ ቸርች ግዴታዋ ነው፣ ቸርች ኃላፊነቷ ነው። የሚያበራየውን በሪያፉን አትሰር ስለሚል አገልጋዮቿን የመንከባከብ የማብላት የማጠጣት የማስተዳደር ኃላፊነት አለባት ቸርች። ስለዚህ ገና ለገና ጥገኛ ሊሆን አይባልም። ጥገኛ መሆንን ፍራቻ ሳይሆን ግን አገልግሎቱ ሙሉ ጊዜያችን ሲጠይቀን እንስት ያለ ጊዜው ሙሉ ጊዜ እንሰጣለን ብለን ያሉን ነገር ውስጥ አንግባ የሚል መቋጫ ነው ያለኝ። በጣም የሚገርም ሀሳብ ነው እንኳንም አነሳ ነው። ምክንያቱም በዚህ ትግል ውስጥ ያሉ ብዙ ሰዎችም ስላሉ ይሄ እንደ ትልቅ መልዕክትም ነው። እግዚአብሔር ይመስገን በጣም ጌታ ይባርክ። እንግዲህ መጨረሻው መደምደሚያው ላይ ደርሰናል። አንድ መዝሙር ለተመልካቾቻችን እንጋብዛቸውና በመጨረሻ ላይ የአገልግሎት ገጠመኞችን የህይወት ገጠመኞችን አንድ የሚሆን ሁለት እነሱን ታወጋናለ። ውድ ተመልካቾቻችን እንግዲህ ይህንን ዝማሬ ከሰማን በኋላ ከነብዬ ኖክ ጋራ የአገልግሎት ገጠመኞቹ ምን ምን ነበሩ የሚለውን ሁለት የሚሆን ሶስት፣ ጥቂት ያሉትን ነገሮች እነሱን ያጫውተናል ከዚህ ዝማሬ ጋራ። መልካም ቆይታል

የአለማወቅን ወራት አሳልፎ የዓይናችንን ክርፊት ትምስክር የደማስቆ መንገድ እያቺ መንገድ ጌጥ የአለማወቅን ወራት አሳልፎ የአይናችንን ቅርፊት ከኛ ገፎ ከልግደሞጀለማ አውትቶሆናል አሁን ሲያኖረን የጨለማ ኑሮ በነበረው ላይ ዘመትንበት፣ ኢየሱስን ይዘን ወጣንበት፣ ወጣንበት ጌታ፣ የአለማወቅን ወራት አሳልፎ የአይናችንን ቅርፊት ከኛ ገፎ

አሳልፎ የአይናችንን ቅርፊት ከእኛ ገፎ ከድቅድቅ ጨለማ አውጥቶናል። አሁን በብርሃን አለን፣ ደስ ብሎናል። ኦ ክብር ይገባዋል ጌታ የአለማወቅን ወራት አሳልፎ የአይናችንን ቅርፊት ከእኛ ገፎ

እሺ ውድ ተመልካቾቻችን፣ እንግዲህ በጉጉት እየጠበቃችሁ እንደሆነ አስባለሁኝ። ምክንያቱም በገጠመኞች ውስጥ ብዙ የምንማርባቸው እግዚአብሔርን የምናመሰግንባቸው ለእኛም ትምህርት የሚሆኑ ነገሮች ስላሉ ነው። እንግዲህ ነቢይ በአገልግሎት ከገጠሙ ገጠመኞች እስቲ እንደው ጥቂቱን አጫውተን፣ ሁለትም ሶስትም ገጠመኝ። መልካምም ገጠመኝ ሊሆን ይችላል፣ አስተማሪም ሊሆን ይችላል፣ አስቂኝም ሊሆን ይችላል። እና እስቲ ገጠመኞች ነው ግን፣ አገልጋይ ያው ብዙ ነገር ይገጥመዋል። አንድ ገጠመኝ እዚሁ አዲስ አበባ ከተማ ውስጥ ነው። አንድ ቸርች እያገለገልኩ ሰብኬ ጨርሼ ፑልፒቱ ላይ ተደግፌ እንደ ልማዴ አንድ መዝሙር ዘምራለሁ። አይኖችን ጨፍኜ ጉባኤ ውስጥ ያሉ ብዙ ሰዎች ተንበርክከዋል። ብዙ ጩኸት አለ፣ ብዙ ለቅሶ አለ። እና ከጉባኤ መሀል አባቴ የሚል የአንዲት ሴት ድምፅ ሰምቻለሁ። ግን ብዙ ጩኸቶች ስለነበሩ በቃ የተነካች አንዲት ሴት ናት ብዬ አስቤያለሁ። እቺ ሴት ለካስ አባቴ ብላ ወደ መድረክ እየመጣች ነው ያለችው። ማንም አላያትም። ሰው ሁሉ በራሱ ጸሎት ላይ ስላለ እኔም አይኔን ጨፍኜ ነው ፑልፒቱ ላይ ተደግፌ የምዘምረውና። መድረኩ ከፍ ያለ ነው። የጣውላ ነው መድረኩ፣ ምንጣፍ ለብሷል እንጂ እና ቀጥ ብላ ባዶ ግሯነች ወደ መድረክ መታ፣ አቅፋኝ ይዛኝ ወደቀች። መድረኩ ማይኩ ክፍት ነው እና ጓ አለ ጣውላ ስለነበረ በየሶስም ብሎ ሰው ሁሉ ቀና ቀና አለ። እና እኔ ደግሞ ቁር ጭምጭሚቴን ምን እንደመታኝ አላቅም። የምነሳት አቃል እና ሰው ቀና ቀና ሲል ያው እኔ ከአንዲት ሴት ጋር መድረክ ላይ ተኝቻለሁ እና ቶሎ ብድግ አርገ ይዘዋት ይሉሷል። ከዛ ሰይጣን ከሰሰኝ በጣም እ መነሳት አጋጠኝ በጣም መቶኛል። እና ሰይጣን ምን ብሎ የከሰሰኝ በቃ ያው ፎቶ አንስተውሃል ይፖስቱልሃል፣ በጎድፈላ አይነት ማለት ነው። ከዛ ለአንድ ወንድም ምልክት ሰጥቼው ደግፎ አነሳኝና፣ አሁን አገልግሎት ልቀጥል ወይስ አልቀጥል? በቃ ተፖስቷል ወይስ አልተፖሰተ? በኋላ ወደ ማስተዋል ስመጣ በቃ ሰይጣን ነገርኩት፣ የፈለግክበት ቦታ ፖስት፣ አገልግሎቴን አላቋርጥም ብዬ ፑልፒቱን ተደግፌ ያው ግሬን ስላመመኝ ፑልፒቱን ተደግፌ ቀጥልኩ። የምናገራቸውን መልክቶች መናገር ቀጠል እና ከመድረክ ከወረድኩኝ በኋላ እንደምንሆናችሁ ነው። አንቃኝስ ቢሆን ሌላስ ችግር ተፈጥሮ ቢሆን ስለ አእምሯን እኮ ያማታል እኮ። ታዲያ እኔ ያልጠራሁት ሰው ለመድረክ ሲመጣ ለምንድን ነው ዝም ያላችሁ? ስለ እኛ የታለን እኛ ሁለችን ተንበርክክን ነው አሉ እና፣ ምን ትምህርት አገኘሁ? አንደኛ አይን መግለጥ ጥሩ ነው የሚያገለግል ሰው ብዬ አንድ አስብ። ሁለተኛ ነገር ከአገልጋዩ በላይ ሁልጊዜ አይናቸውን ገልጠው ጉባኤውን ሊቆጣጠሩ የሚገባቸው ዲያቆናት ወይም ሌሎች አስተናጋጆች ሊኖሩ እንደሚገባ ትልቅ ትምህርት አገኘሁበት እና በዚህ አጋጣሚም እንግዲህ በየሸርቹ ያሉ ዲያቆናትም ወይም አስተናጋጆች ጉባኤውን መጠበቅ አለባቸው። የሚያገለግለውን ሰው መጠበቅ አለባቸው። አይታወቅም እኮ በእነሱ በቃ አይናቸውን ጨፍነው እየጸለዩ አሁን ቦምብ ይዞ የሚገባ ሰው ቢኖር ችግር የሚፈጥር ሰው ቢኖር ጉባኤ መሀል፣ ስለዚህ እየዞሩ ማየት አለባቸው የሚል ምንትን አለኝ። አንዱ ገጠመኛ ይሄ ነው። ሌላኛው በአገልግሎት ላይ እያገለገልኩ ስብከቴን እንደጀመርኩ፣ ጌታ ለታመሙ ሰዎች ጸልይ አንዳንዴ በገንደ ድንገተኛ ምርት፣ አንዳንድ ጊዜ ለአዳዲስ ነፍሳት ጥሪ አድርግ። ስብከቴን አቋርጦኝ ጌታ እዛ ቀን ለታመሙ ሰዎች ጸልይ ብሎ ጌታ ሲያዘኝ እሺ ስብከቴን ቀጥላለሁ፣ ግን የታመማቸው ሰዎች ወደዚህ ኑ አልኩ። ከዛ መጡ። እንግዲህ ሰባት ስምንት ሆን፣ ቁጥራቸውን አላስታውስም፣ ግን እስከ አስር ሊሆኑ ይችላሉ። መጥተው ተደረደሩ። ልክ መጸለይ ልጀምር ስል አንዱ ብሎ እየዘለለ መጮ ጀመር። ገና መጸላይ ያልጀመርኩ፣ እንዴት መጣው፣ እንዴት መጣው፣ እንዴት መጣው ይላል። ግራ ገባኝ። አጋንንት ነው ወይስ ምንድን ነው ብዬ ምንድን ነው ። ጆሮ አይሰማም ነበረ። የታማማችሁ ወደዚህ ኑ ሲባል እንዴት ሰምቼ መጣው? እሱ ብቻ አይደለም እግሩ መራመድ አይችልም እንዴት መጣው ከዛ ከአንድ እጁ ጣቱ እቺ ጣቱ ትመስለኛለች እንደዚህ ታጥፋ አትዘረግም እንዲ ወከዛ እንዲ እንዲ ይለኛል ምንድን ነው ስለው እንዲ ይሄው ይሄም እኮ ተዘርግቷል ክብር ለጌታ ክብር ለጌታ አይሆንና ያኔ አጫጫዋ አስደንግጦ ነበር ከዛ እህቱ ነበረች ጉባኤ መካከል እየሮጠች መጣች። እሷም አለች አቀፈችው፣ አለቀሰች አለቀሰች እና እንደዚህ አለች። ቅዳሜ ከሰዓት ነበር ይሄ ነገር እና ቅዳሜ ግማሽ ቀን ስለምሰራ እኔ ስራ ቦታ ሄጄ ነበር አለች። ስለማይሰማ በቴክስት ነው መልክት መልክለት እና በቴክስት በላዳ መጥቼ ስለምወስድህ ቸርች ተዘጋጅ ብዬ በቴክስት ጻፍኩለት። በኮንትራት ላዳ ነው ይዤ የመጣሁት። እና እኔ በቀማ መን ያቃተኝ እና የታመማችሁ ነው ሲባል መጣ፣ በራሱ እግር ተራምዶ መጣ። እና መጮሁ አስደንግጦኝ እኔ እንደውም ጌታ ከጉዳውጠኝ እንደዚህ ሲሆን ብዙ ጊዜ አጋንንት ይመስለንና፣ እኔ ዲዘርን አላደረግኩም፣ አጋንንት መሆኑን አለየሁም። ግን መሰለኝ አጋንንትና አሁን አስበው እሱ ተፈውሶ በኢየሱስ ስም ብዬ አጋንንትን ብገስስ። አሁን እንግዲህ እንዴት እንደምተላለፍ ከአገልግሎቱ ጋር እና ይህንንም ነገር ገጥሞኛል። ጌታ መልካም አደረገ። ክብር ለእግዚአብሔር ይሆን። አሜን። በጣም ልብ የሚነካ ምስክርነት ነው። ብዙ የጌታን እጅ ሲሰራ የምናይበት ዘመን ላይ ጌታ እያቀረበን ይመስለኛል እና ስለ ሁሉም ጌታ ይክበር። በጣም በጣም ደስ ብሎኛል። ነቢ ስለነበረን ቆይታ ሁሉ ከልብ አመሰግናለሁ። ጥሪያችንን ማክብረህ ተገኝተህ ይህንን ቃለ ምልልስ ጊዜ በጣም በእንደዚህ በሚገርም ሁኔታ እንድናሳልፍ ስለሆነ ጌታዬ ባርክ። በጣም ውድ ተመልካቾቻችን እንግዲህ በጣም ቆንጆ የሆነ ቆይታ እንደነበረን ይህንን እናስባለሁኝ ከኛ ጋራ ጌታም ደግሞ አብሮ ስለነበረ ለብዙዎቻችሁ መጽናናት፣ መበርታት፣ መታነጽ የሚሆኑ ነገሮችን በዚህ ስፍራ ጌታ እንደተናገራችሁ በጣም አምናለሁኝ። በዚሁ አጋጣሚ በጣም ነብይንም ማመስገን ፈልጋለሁ። ጌታ ይባርክህ። አንተንም፣ ቤተሰቦችንም፣ አገልግሎትን ሁሉ ስራንም እግዚአብሔር ይባርክ። በሌላ ጊዜ እንግዲህ እንደ ጌታ ፈቃድ ተመልሰ እንግዳችን እንደምትሆን ይህንን በጣም አስባለሁ። ጌታ ያክብርልን። ጌታ ይባርክህ። ውድ ተመልካቾቻችን እንግዲህ ለሶስት ተከታታይ ሳምንታት በሶስት ክፍል ከተወደደ ወንድማችን ነቢይ ሄኖክ ጋር ወይም ኢንጂነር ሄኖክ አብረን በጣም መልካም ቆይታ አሳልፈናል። ስለተከታተላችሁ ጌታ ይባርካችሁ። ሀሳብ፣ አስተያየት፣ ምስክርነቶች ካሏችሁ በስክሪኑ ላይ ባለው በስልክ ቁጥራችን ማግኘት ትችላላችሁ። ሁላችሁንም ጌታ ይባርክ። ከቀሪው የኤልሻዳይ ቴሌቪዥን ኔትወርክ ፕሮግራም ዝግጅቶቻችን ጋር መልካም ቆይታ ያንተ ውዳሴ ያንተ ዝማሬ በልቤ ሞልቶ